ቤተሰብ ሚስጥር ነው። ይሄንን ተጠቀማችሁ ማለት በነገራችን ላይ በጣም ፊታችሁ ንጹህ ፊት እንዲኖራችሁ ይረዳችኋል። ይሄው እንደምታዩት እንግዲህ ምንም አይነት ፊልተር የለውም። ሶ ይሄ ፊታችን ላይ ከመተኛታችን በፊት ምን ጊዜም ምንድን ነው የምናረገው? እንደዚህ እናደርገዋለን። ግን አይናችሁ ውስጥ እንዳይገባ እንዲያኔን አደርቀዋለሁ። ሌላውን አንገታችሁንም ትቀቡታላችሁ። ይሄ የብርቱካን እና የሎሚ ልጫ ነው። በተለይ ብጉር ደጋግሞ የሚያስቸግራችሁ ፊታችሁ በብጉር የተቸገራችሁ ቶች ምንድን ነው የምታደረጉት የብርቱካን እና የሎሚ ልጣጩን ሰላሳ ደቂቃ ቀቅላችሁ ልክ በእንደዚህ አይነት መርጫ ባለው እቃ አድርጋችሁ ማታ ማታ ፊታችሁ ሙልጭ አርጋችሁ ከታጠባችሁ በኋላ እሱን ተቀብታችሁ ተኙ። ጠዋት ስትነሱ ሙልጭ አርጋችሁ ለፊታችሁ በሚስማማችሁ ሳሙና ታጠቡት። አንድ ቪታሚን ሲ ስለምናገኝበት ከየትኛውም ማታ ላይ ከምጠቀማቸው ነገሮች የመጀመሪያውና ግንባር ቀደሙ ነው። እኔ ደግሞ ተጠቅሜ ጥሩ ውጤት የማገኝባቸው ለእናንተ ማካፈሌ ግድ ነው። ፊደልዬ ፊልተር የምትሉ እጅ ራሷ ያስታወቃችሁን ቤተሰብ ይሄ ተፈጥሮ ከለሬ ነው። ያው እጅና ፊቴ አንድ ነው። ስለዚህ በነገራችን ላይ ውድህቴ ፊደልዬ፣ ዬ በአንቺ ምክር በጣም ተጠቅሜ ያለው ፊቴ ቆንጆ ሆኖልኛል፣ አመሰግናለሁ ብላለች። እኔም ትልቁ አላማዬ እኔ ሞክሬ ውጤታማ የሆኑትን ነገሮች ስለሆነ ሁሌም ወደ እናንተ የማደርሰው። ብዙዎች በጣም ደስተኞች እና በጣም ውጤታሞች ናቸው። ለምን ተፈጥሮ በሰጠችን በተፈጥሮ ነገር ተፈጥሮ ባደለችን ድንቅ ቸርነቷ፣ ድንቅ ስጦታዋ፣ ውብ የሆኑ እንኩ ተብለን የትም ከፍለን የማናገኛቸው ነገር ተፈጥሮ አድሎናል። እነሱን ተጠቅመን እራሳችን በቤታችን ቆዳችንን ውብ ማድረግ እንችላለን። ያው የዛሬ ሶስት ቀን የወጣሽ ብጉር ያው ትንሽ ናት የቀረችው፣ ልጠፋ ራሳችሁን መንከባከብ። ብጉር አትውጣ ማለት አንችልም። ለምን ሴት ልጅ ነንና በጣም የሆርሞን መዘበራረቅ ይደርስብናል። ያንን ግን እንዴት ኮንትሮል ማድረግ ይችላለው ነው ዋና ምክንያቱ ዋና መፍትሄው ማለት ነው። ሶ እንደዚህ አድርጋችሁ ከመተኛታችሁ በፊት አድጋችሁ ተያያጩታላችሁ። ከዚ አይናችሁ ውስጥ እንዳይገባ እንደዚህ አይናችሁን ፓርት እንትን ብላችሁ ደህና ደሩ። የሎሚ እና የብርቱካን ልጫ ወዳችኋለሁ። መልካም ቀን። እዚህ ጋ ያሉት ቤተሰብ መሆናችሁ እንዳትረሱ፣ ላይክና ፎሎ ሼር ማድረጋችሁ እንዳትረሱ። ፊደልዬ ነች፣ ወዳችኋለሁ። እኔ ልተኛ ነው። መልካም ቀን፣ መልካም አዳር፣ መልካም አዳር ባይ